ለምንድን ነው ግን ከወለድኩ በኋላ ጣል ጣል ያደረገኝ? የኔ ፍቅር፣ ጣል ጣል ለምን እንዳደረግኩሽ ለደቂቃዎች ቆም ብለሽ ብታስቢ ደስ ይለኛል፣ የኔ ውድ ምንድነው፣ ቆም ብዬ መስሎ። የኔ ፍቅር፣ እኔ አንቺን ጣል ጣል ማድረግ ፈልጌ አይደለም፣ ነገር ግን አንቺ ነው ጣል ጣል ያደረግሽኝ። እወድሻለሁ ውዴ ስልሽ እንኳን እወድሃለሁ ለማለት ጊዜ የለሽም። አእምሮሽን፣ ልብሽን፣ ትኩረትሽ ሁሉ ለልጅሽ ነው። በቃ ዓለም ልጁ ላይ ያለ ብቻ ነው የመሰለች። ይህ ልጅ ነግዶ አላተረፈ፣ አርሶ ደግሞ አላመረተ። ለልጅ ስኬት ግን እኔ ወሳኝ ነኝ። እኔን ጣልጣል አድርገሽ ልጁን ብቻ ከፍከፍ ብታደረጊ ትርጉም የለውም። እረሽን ራሱ አንተም ራሱ ማለት ነው። እንደ መጀመሪያው አትጠብቅ። ልጅ ሲመጣ ጊዜ ይጠባል፣ ገብቷል። እኔ የወለድኳቸው ልጆች ደግሞ እኔ ከአንተ እንከባከብኳቸው መሊ እንከባከባቸው ነው። የእናትነት እንትኔን በትክክል መወጣት የራሱ አንተ እኔን ሊያስወድድህ ሊያስፈቅርህ ከመጀመሪያው የበለጠ እንደው ለእኔ እንጃ ከመጀመሪያ የበለጠው ነበረ እንክብካቤህም ፍቅርህም ከመጀመሪያ የበለጠ ነበር። መጀመሪያማ ምን አለብኝ? በቃ አንተ ነህ ብቻ ለአንተ ፍቅር መስጠት፣ አንተን መንከባከብ። ይሄ ደግሞ አንተ አልሸከምህ ፓምፐርስ አልቀይርልህ፣ ዝም ብዬ ጥሩ ምግብ ሰርቼ ፈታ ብዬ ከአንተ ጋር ውሎ